ይህ ሰማያዊ ተቋም ደግሞ ቅዱስ ነው። ሲዘረዘረም ልዩ፣ ክቡር፣ ንጹህ ይህን ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር አራት ላይ ጋብቻ በሁሉ ዘንድ ክቡር ነው መኝታውን ንጹሕ ነው። ይህም ደግሞ ስነስሉ ምዕት በውሳኔያቸው የጋብቻን ቅድስና የጋብቻን ንጽህና አትተው አብራርተው አስሰንል ሐዋርያትን በአመክኗቸው እኛስ ጋብቻ ንጹ ልደትም እርኩሰት እንደሌለበት እናምናለን ብለው አስተምሩ። ጋብቻን ቅዱስ፣ ክቡር፣ ልዩ የሚያደርጉት በዋናነት አምስት ምክንያቶች ናቸው። እነዚህም በአጭሩ ጠቅሽቱ ጊዜ ማጠቃለ ስንት ምክንያቶች ናቸው? ሲያንዳንድ የትምህርትም ተባሩ ንገሩ ስንት አምስት ምክንያቶች ናቸው። የመጀመሪያው ጋብቻ ቅዱስ የሚያሰኘው የእግዚአብሔር ስጦታነቱ። ጋብቻ የሰው ፈጠራ አይደለ፣ የሰው ግኝት አይደለ። ሰዎች ተመራምረው ተጠበው ያገኙት ሳይሆን የሰው ልጅ ድቀት ከማግኘቱ በፊት በኃጢአት ከመውደቁ በፊት እግዚአብሔር የመጀመሪያ ስጦታ አድርጎ የሰጠው ጋብቻ ይህ ይሄ ጋብቻን ቅዱስ ያደርገዋል። ለምን ቅዱስ? በባህሪው ቅዱስ የሆነው እግዚአብሔር የሰጠው የሰራው፣ ያቆመው ስርዓት ሰ ይሄ ሁለተኛ ጋብቻን ቅዱስ፣ ልዩ፣ ክቡር የሚያደርገው ጋብቻ የክርስቶስና የቤተ ክርስቲያን የአንድነት ተምሳሌት ምልክት ስለሆነ ክርስቶስ በባህሪው ቅዱስ ነው። በባህሪው ቅዱስ ብቻ አይደለም፣ ቅዱስ የሆነው ወለ አብ ወለ ማርያም ኢየሱስ ክርስቶስ በተለየ አካሉ ለዓለም ቤዛ ሆኖ ስጋውን ቆርሶ ደሙን አፍስሶ ያከበረው ስርዓት ስለሆነ ጋብቻ ቅዱስ ነው። ጋብቻ ክቡር ነው። ይሄ ብቻ አይደለም። ይሄ ቅዱስ የሆነው ጋብቻ ቅዱስ በሆነች ቤተክርስቲያን ውስጥ የሚፈጸም አካለ ክርስቶስ በሆነች ቤተክርስቲያን ውስጥ የሚከናወን አካለ ቤተክርስቲያን የሆነው አካለ ክርስቶስ የሆነችው ቤተ ክርስቲያን ልጆቿን የምታከብርበት፣ የምታነጻበት፣ የምትቀድስበት ስርዓተ ጸሎቱ የሁለተኛው ሶስተኛው ጋብቻን ቅዱስ የሚያሰኘው ስርዓተ ጸሎቱ ነው። ጋብቻን የሰው ብዛት አይደለም። ተመልከቱ ወይ የሰርጉ መድመቅና መግነን አይደለም። ጋብቻን ያን ጋብቻ ቅዱስ ክቡር የሚያሰኙት በዕለቱ የሚፈጸመው ጸሎት፣ በልብሱ ላይ የሚደገመው ጸሎት፣ በቀለበቱ ላይ የሚፈጸመው ስርዓት፣ ሙሽሮቹ የሚቀቡት ቅባሜሮ፣ ይሄ ጋብቻውን ቅዱስ ያደርገዋል። የአራተኛው አምስተኛው ጋብቻ ነው አራተኛ ማለት አራተኛ ጋብቻ ቅዱስ የሚያደርገውና ቅድስናውን የሚያትመው ቅዱስ ስጋውና ደሙ ተወልኩ። የትኛውንም ያህል ደካሞች ልንሆን ይችላል። በሕይወት ጉዟችን ብዙ መውጣት መውረድ ገጥሞት ሊሆን ይችላል። ብዙ ነገር አግኝተው አግኝቶ ሊሆን ይችላል። ነገር ግን ጋብቻችንን በስጋው ደግሞ የምናስተሳስር፣ የምናጋምድ፣ የምናዋድ ከሆነ ያን ጋብቻ ብቻ ሳይሆን መላ ሕይወታችንን ቅዱሰና ማለት የአራተኛው አምስተኛው ጋብቻ ቅዱስ የሚያሰኘው መኝታው ንጹሕ ስለሆነ ምን ስለሆነ ነው? ንገሩኝ እስኪ። መኝታው ንጹሕ ስለሆነ መኝታው ንጹሕ ነው ሲባል ያን ጋር ልብሱ ማማር አይደለም። የብርድ ልብሱ ማማር አይደለም። የአንሶላው ማማር አይደለም። የመኝታ ክፍሉ መዋብ አይደለም። በዚህ ቅዱስ በሆነው ጋብቻ ውስጥ የምንፈጽናቸው ርኳቤ ንጹህ ነው። ይሄ ብቻ አይደለም። በተጋቢዎቹ በሙሽሮቹ መካከል ያለው መተማመን፣ ይቅር የመባባል ጥፋት ተሰርቶ ሲገኝ ይቅር የመባባል የመታገስ አንዱ አንዱን የመጠበቅ አንዱ አንዱን ከውድቀት ከጥፋት የመከላከል ህይወት ያን መኝታው ንጹህ አደረገው ነው የሚለው። የመኝታ ንጽህና አልጋን በማጣት አልጋን በማጽዳት አይደለም የሚመጣው ች የመኝታ ንጽህና የሚመጣው ቅን ልቡና፣ ይቅር ባይ ልቡና፣ ታጋሽ ማንነትን ገንዘብ ካ ይሄ ነው ጋብቻን ቅዱስ የሚያሰኘው። ይሄ ነው ጋብቻን ልዩ የሚያሰኘው። ይሄ ነው ጋብቻን ልዩ የሚያደርገው። በዚህ አይነት ህይወት ውስጥ የሚኖሩ ትምህርት በተቀደሰ ጋብቻ ውስጥ ቅዱስ በሆነ ጋብቻ ውስጥ የሚኖሩ ሰዎች ሁልጊዜ ቢያንስ ቢያንስ ሁለት ጥቅም አላቸው ከራሳቸው አልፎ፣ አንዱ ለሀገር ነው፣ አንዱ ለቤተክርስቲያን ነው። እንደ ሀገር በጎ ምንመኛቸውም በጎ የአገር መሪዎችን፣ በጎ ዳኞችን፣ በጎ ሰራተኞችን ያፈሩልናል። እንደ ቤተ ክርስቲያን የማያሳቅቁን፣ ተዋርደው የማዋረዱን፣ ለውርደት ለሀፍረት የማይዳርጉን እውነተኛ የሃይማኖት መሪዎችን እናገኝበታለን። ወገኖቼ የጋብቻ ስብራት ሀገር ይሰብራል። የጋብቻ ድቀት ቤተክርስቲያንን ያደቃል። ስለዚህ ጋብቻችንን ዛሬ እነሱን ብቻ አይደለም እነዚህን ተጋቢዎች ብቻ አይደለም የምንጠብቀው እዚህ የተሰበሰበ ነው፣ ያገባንም ልናገባ ያሰብን አግብተንም እየኖር ያለን ሰዎች እነዚህን እሴቶች መጠብቅ አለብን። የመጨረሻ የማርያም ወርቅ እንደነገረኝ ከሆነ እነዚህ ወንድሞቻችን በማህበራዊ ሚዲያ ላይ የተለያዩ የቅበተ እምነትን ስራ የሚሰሩ ቲክቶክ ላይ የሚሰሩ ወንድሞችና እህቶች እንደሆነ ነግረውኛል። የቲክቶክ ዓለም ራሱን የቻለ ጠባይ አለ፣ ራሱን የቻለ ማንነት አለ፣ ራሱን የቻለ ቀለም አለ። ማህበራዊ ሚዲያ ይሄ ዲጂታል የሆነው ዓለም ቀልብን፣ ስሜትን፣ አካልን የመስረቅ ባህል ጠባይ አለው። ውገኖቼ አሁን ጋብቻ መስረታችኋል፣ ትዳር መስረታችኋል። እንደ ድሮ ልሁን ብትሉ ልትሆኗችሁ። ስለዚህ በሚዛን መኖር፣ ሚዛን ጠብቆ ጋብቻ የሚፈልገውን ህይወት በአንድ በኩል እያሟሉ፣ በሌላ መልኩ ደግሞ ማህበራዊ ህይወቱ ማህበራዊ ሚዲያው የሚጠይቀው ስሪት አስር ዓመት ጠበቀ። በነገራችን ላይ ከዚህ በኋላ ልጆች ትወልዳላችሁ፣ ቤተሰብ ትመሰርታላችሁ። አሁን ከራሳችሁ አልፋችሁ ለልጅ ማሰብ ይጀመራል፣ ኃላፊነት አለበት። ስለዚህ ምናከናውናት እያንዳንዱ አድርጊታችን በኃላፊነት ነገ ውሎ አድሮ በምንወልደው ልጃችን ላይ በመሰረት ነው ትዳራችን ላይ ተጽዕኖ እንዳይፈጥር በተገራ አንደበት ሚዛን በጠበቀ ጉዞስ መጓዛል ይሄ በነገራችን ላይ ለናንተ ብቻ አይደለም ማህበራዊ ሚዲያ ላይ ለተሳተፍነው ለምስመራው ወንድሞች ጭምር ነው የሚሰራው በነገራችን ይሄ ከሆነ ትዳራችንን ቅዱስ አድርገን ቅድስናውን አጽንተን መኖር እንችላለን እግዚአብሔር አምላክ የአብርሃም የይስሐቅ የያዕቆብ ጋብቻ ያድርግልን